ሰላም ጤና ይስጥልኝ። ውድ ማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የእንግሊዝኛ ቫውል ሌተሮችን ነው። እንግሊሽ ቫውል ሌተርስ ብለን የምንጠራቸው ፊደሎች እነማናቸው የሚሉትን ነገር እንመለከታለን። ቪዲዮውን ከጅማሬ እስከ ፍጻሜ በጽሙና ተከታተሉት። በተለይ ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቪዲዮውን ላይክ ሸርና ሳብስክራይብ በማድረግ ጀምሩ። በየትኛውም ዓለም ዳርቻ ሁናችሁ በውስጥ መስመር ገብታችሁ በበለጠ መልኩ መማር ለምትፈልጉ ኢሞ ዋትሳፕና ቴሌግራም አካውንት ከታች አስቀምጬላችኋለሁ ደውላችሁ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። አሁን በቀጥታ ወደ ትምህርታችን፣ ኦኬ English vowel letters English vowel letters። እንግዲህ እንግሊሽ ቫውል ሌተር ብለምንጠራቸው እነማን ናቸው? ነገር ግን እንግሊዘኛ ቫውል ሌተር ብለምንጠራቸው ከመርሳችን በፊት እነዚህ ቫውሌተሮች ከዚህ ቀድሞ የምናያቸው ነገሮች ዋና ዋና ነጥቦች አሉ። እነዚህ እነማን ናቸው፣ ምን ተብሎ ይጠራሉ የሚለውን ነገር እንመልከት። ለምሳሌ እዚህ ጋር ስንመለከት የእንግሊዝኛ የፊደል ገበታዎች እነማን ናቸው? እነዚህ የፊደል ገበታዎችስ በስንት ተከፍለው ነው? እነዚህ የእንግሊዝኛ ፊደል ገበታዎችስ በስንት ተከፍለው ነው? ቫውሌተርስ ያልናቸው ይሄ ቫውሌተር ማለት እንዴት መጣ የሚለውን ነገር በጽም ሆን አሳያቸዋለሁ። ቪዲዮውን በስራ ተከታተሉኝ። ለምሳሌ እዚህ ጋር ስንመለከት ምን ይላል? ዛይ አር ቴዮኒሲክስ ኢንክሊሽ አልፋቤት ዘ አር ዘ አር ቴዮኒሲክስ ኢንክሊሽ አልፋቤት ሌተርስ ኦር ካንስ ዛት ዘ አር ቴዮኒሲክስ ኢንክሊሽ አልፋቤት አልፋቤት ሚንስ ማለት በአማርኛ ምን ማለት ነው? የእንግሊዝኛ የፊደል ገበታ ማለት ነው። ስለዚህ የእንግሊዝኛ ፊደል ገበታዎቻችን ስንናቸው ሃያ ስድስት የእንግሊዝኛ የፊደል ገበታዎች አሉን የሚለው ሃያ ስድስት የእንግሊዝኛ የፊደል ገበታዎች አሉን ይላል። ዜን ምን ይላል? ከዛ ቀጥሎ ዛስ አር ይላል። እነሱም ማለት ነው። ዛስ አር እነሱም እነማን ናቸው? ስሞል ሌተር እና ካፒታል ሌተር ለወክ። ይችኛዋ ይቺ ካፒታል ሌተር ነች። ይችኛዋ ስሞል ሌተር ኤ ነች። ስሞል ሌተር ኤ እንላለን። ስለዚህ በቀኝ በኩል ያሉት ስሞል ሌተሮች ናቸው። በግራ በኩል ያሉት ልክ እነዚህ እነዚህ እነዚህ በሙሉ ካፒታል ሌተር ናቸው። በግራ በኩል ያሉት ግን በቀኝ በኩል ያሉት ግን ምናቸው? ስሞል ሌተር ናቸው። ስለዚህ በግራ በኩል ካፒታሎች አሉ፣ በቀኝ በኩል ስሞል ሌተሮች እንዳሉ ልታውቁልኝ ይገባል። ልታውቁልኝ ይገባል። ሶስት ስንጠራቸው ው ዘ አር ቶኒሲክስ እንግሊሽ አልፋቤት ዘስ አር አልነ 26 የእንግሊዝኛ አልፋቤት ፊደሎች አሉ አልነ እነሱ እነማ ናቸው ስንል እነማ ናቸው? ው ሉክ ኤ ቢ ሲ ዲ ኢ ኤፍ ጂ

ዩ እያልን እንቆጥራለን። ኤሲቲዩ ከዛስ? ቪ ደብሊዩ ኤክስ ዋይ ዘድ ዘስ አር ዋት አን እንግሊሽ አልፋቤትስ? ዚ አር ትዌንቲ ሲክስ እንግሊሽ አልፋቤት አልን ዜን ዘስ አር አለን። እነሱ እነማን ናቸው ስንል ኤ አፕ ቱ ዜድ፣ ኤ አፕ ቱ ዜድ ማለት እነዚህ ናቸው ከኤ እስከ ዜድ ያሉት እነዚህ እንግሊሽ አልፋቤት ብለን እንጠራቸዋለን። ሶ ከእነዚህ ውስጥ ነው እንግዲህ እነዚህ ቫውል ሌተርስ ብለን የምንጠራቸው እዚህ ጋር እያችሁ የምናያቸው እነዚህ ቫውል ሌተርስ ያልናቸው እነዚህ ከዚህ ጋር ያሉት የሚወጡት ከእነዚህ ውስጥ ነው። ከእነዚህ ውስጥ ነው። ሶ ዩ አር ሪሜምበር ማስታወስ በደም አለባቸው። ሶ ዘስ አለው ሎኬ ዘስ እንግሊሽ አልፋቤት

ሳች አስ ይላል። ኦኬ፣ ይህ ማለት ምንድን ነው? ዘስ ማለት ዘስ ኢንክሊሽ አልፋቤት ካምቢ ዲቫይድድ ዘስ ኢንክሊሽ አልፋቤት ካምቢ ዲቫይድድ እንትቱ ማለት፣ እዚህ ጋ የምታዩቸው እነዚህ እዚህ ጋ ያሉት የእንግሊዝኛ አልፋቤት ፊደሎች ወይም ደግሞ የፊደል ገበታዎች በሁለት ግሩፕ ይሆናሉ ወይም ደግሞ በሁለት ይከፈላሉ ይላል። ከዛ መልሶ ምናል ዘስ አስ አለ ሳች አስ ዘስ እንክሊሽ አልፋቤት ዘስ እንክሊሽ አልፋቤት ካን ቢ ዲቫይድ። እነዚህ ዘስ ማለት እነዚህ ማለት ነው። እንግሊሽ አልፋቤት ማለት የዚህ ጋሉት ናቸው። ካን ቢ ማለት ምን ይችላሉ ነው። በሁለት ሊከፈሉ ይችላሉ። ዛን ቢ ዲቫይድ ኢንቱቱ ይላል። ዲቫይድ ማለት መከፈል ነው። መከፈል ከሁለት ግሩፕ መሆን ወይም ደግሞ መከፈል ነው። ቱ ሚለው እዚህ ቁጥሩ ነው። ሁለት ከሁለት በሁለት ይከፈላሉ ይላል። ሳች አስ ይላል እነዚህ እነማን ናቸው? ኦኬ እስኪ እንያቸው። ኦኬ ሳች አስ አለ ማን አለ? አንደኛ ሎከ ኮንሶናንት ሌተርስ ኮንሶናንት ሌተር አንደኛ ኮንሶናንት ሌተር ናቸው። እንግዲህ ከኤ እስከ ዜድ ያሉት ፊደሎች እንግሊሽ አልፋቤት ብለን ብቻ ማለፍ አግባብነት ስለሌለው ነው። እነዚህ ቫውሌተሮች ምን ባሉት እንዴት መጡ ለሚለው ነገር ዝም ብዬ ቫውሌተር የሚባሉት እነዚህ ናቸው ብላችሁ እንዳትወዛገቡ ስለፈራው ነው። ከመጀመሪያው ጀምሬ ይህን ማምጣት አስፈለገኝ። ያስፈለገኝ እንግሊሽ አልፋቤት በ26 የእንግሊዝኛ አልፋቤቶች እንዳሉ አየነ። እነዚህ 26ቱ የእንግሊዝኛ አልፋቤቶች በሁለት ይከፈላሉ። እነዚህ ምን ተብለው ነው አለ። በሁለት ይከፈለ ስንል ምንና ምን ተብለው? ኮንሶናንት ሌተር አንደኛ፣ ኮንሶናንት ሌተር ኮንሶናንት ሌተር ማለት ምን ማለት ነው? በአማርኛ ተነባቢ ፊደል ማለት ነው። ተነባቢ ፊደል ሪመምበር፣ በደንብ አስተውሉ። ኮንሶናንት ማለት ምን ማለት ነው? ተነባቢ ፊደል ማለት ነው። ኦል ሪዴብል ሌተርስ ብለን እንጠራቸዋለን። ሪዴብል ሌተርስ ተነባቢ የሚነበቡት ናቸው። የሚነበቡት የሚነበቡ ኦኬ። ከዚያ ቀጥሎ ሁለተኛው ምንድን ነው? ያው ቫውል ቫውል ቫውል ሌተር ተመልከቱ። እንግዲህ መጀመሪያ እዚህ ጋ ኮንሶናንት ሌተር ሳለን ከዚህ ጋ ደግሞ ምን አለን? ቫውል ሌተር አለ። ስለዚህ የእንግሊዝኛ አልፋቤትን በሁለት ከፍለን ስንመለከት ምንና ምን ብለን ነው? ቫውል ሌተርና ኮንሶናንት ሌተር ብለን ነው። ኮንሶናንት ማለት ተነባቢ ማለት ነው። ይሄ ቫውል ብለን ወደ ማናው ትምህርት እዚህ ጋ ቫውል ሌተር ብለን ምንጠራቸው ግን ምን ማለት ነው ተነባቢ ሳይሆን አናባቢ ተነባቢዎችን የሚያናብቡልን ማለት ነው። ተነባቢዎችን የሚያናብቡልን ሶ ይህችን መስ ቢ ሪሜምበር በቃ እንግሊዝኛ እንድታውቁም እንዳታውቁ የምታደርጋችሁ ነገር ይህች ነች። እንድታነቡም እንዳታነቡ ማነቆ ሆነው የሚይዘን ነገር ይሄ ነው፣ ቫውሌተሮችን ፋንክሽናቸውን አለማወቅ ነው። ዩልቢሲ ቢለው ውድታችን እንመለከታለን። እነዚህ እንግዲህ ኢንግሊሽ አልፋቤ ካምቢ ዲቫይድ ኢንቱ ቱ ሳቻስ ኮንሶናንት ሌተርስ ኤንድ ቫውል ሌተር ብለን ከሁለት ከከፈልን ሌተሲ ዋን ቱ ኮንሶናንት ሌተሮች እነማን ናቸው? ቫውል ሌተሮች ሚባሉት እነማን ናቸው የሚለውን ላሳያችሁ። ሶ ሎኪ እዚ ጋር እንመለስና እዚኛው ላይ ቶፒክ ላይ ዘይ አር 21 ኮንሶናንት ሌተርስ

ከ26 ውስጥ ሃያ አንዱ ተነባቢ ናቸው ማለት ነው። እነሱም እነማን ናቸው ካላችሁኝ፣ እነማን እነማን ናቸው? ሎኬር ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ Q አር S ቲ V W X Y Z These are an English consonant letters. የእንግሊዘኛ ምን እንላቸዋለን? ተነባቢ ፊደሎች እንላለን። አብዩሲ ዘ አርቴዮኒዋን ኮንሶናንት ሌተርስ ዘስ አር እነዚህ ስነማናቸው እርሳቸ አስ ማለት ነው። ዘስ አር ማለት ከቢ አፕ ቱ ዜድ ነገር ግን ከመካከል የቀሩ ፊደሎች አሉ። እነዚህ በሙሉ ምንድናቸው? ናቸው ኢንግሊሽ ኮንሶናንት ሌተር ብለን እንጠራቸዋለን። እነዚህን ነው እንግዲህ እነዚህ ያሉ ቫውል ሌተሮች፣ እነዚህን ነው ገብቶ ማናበብ ስራ የሚሰሩት። እነዚህን ነገር ደግሞ እንመለከታለን። ኦኬ ሌትስ ሲ፣ ይችል ሪመምበር በደንብ እዩልኝ። ኢትስ ማይ ቶፒክ የኔ ርስ ያድርገው ትርኳት ችን ነው they are five vowel letter they are at five vowels አምስት ቫውሎች አሉ። እንግዲህ እንግሊሽ ቫውል ሌተር ከተነሳውት እየደረስኩ ነው። ተመልከቱ here እዚህ ጋር እየተጠጋ ደርሻለሁ። በቃ ኦልሬዲ ማለት ወደ ቫውል ሌተሩ እየገባሁ ነው። ኢንግሊሽ ቫውል ሌተር ማለት ምን ማለት ነው? ኢንግሊሽ ቫውል ሌተርስ የእንግሊዝኛ ቫውል ሌተር ወይም ደግሞ የእንግሊዝኛ ተነባቢ ፊደላት ለነጀማር ነው። እርሳችን ሜን ቶፒካችን ማለት ነው ሰው እዚህ ጋር ዜአር ፋይቭ ቫውል ሌተር አምስት ቫውል ሌተሮች አሉ። አምስት ቫውሎች እንግዲህ ከዚህ ጋር ሪማይንግ የሆኑት ናቸው። ሀያ ስድስት የእንግሊዘኛ ኮንሶናት ኮንሶና ሌተሮች አልፋቤቶች አሉ ስንል ሀያ ስድስት የእንግሊዘኛ አልፋቤት ዘንበሮች አሉ ወይም ደግሞ ሌተሮች አሉ ስንል ከሀያ ስድስት ውስጥ ሀያ አንዱ ምንድን ናቸው ተብለናል። ኮንሶናት ናቸው ከተባለን እዚህ ጋር ያለ ናቸው እነዚህ በሙሉ ኮንሶናት ናቸው ከተባለን የሚቀሩት ስንት ነው? ሀያ ስድስት ሲቀነስ ሀያ አንድ ናልቅ አምስት ነው የሚቀረው ቫውል ሌተሮቻችን ስናቸው አምስት። እነሱስ እነማን ናቸው? ነው ሌተር ሳጭ አስ ይላል። ሳጭ አስ እነማን ናቸው? ሎክ ኤ ኢ አይ ኦ ኤንዳት ዩ እነዚህ ናቸው። እንግዲህ እንግሊዘኛ እንድታነቡ እንዳትጽፉ የሚከለክሉን ነገር ወይም ደግሞ እንድናነብና እንድንጽፍ የሚያደርጉን ነገሮች እነዚህ ናቸው። እነዚህን ዜር ፋንክሽ ናቸውን በደንብ ጠንቅቆ ማወቅ ያስፈልጋል። እነዚህን ጠንቅቆ ያላወቀ ማንኛውም ግለሰብ እንግሊዝኛ ማንበብም ሆነ መጻፍ አይችልም። ኤትጠሮል በቃ ሀቅ ነው። ስለዚህ እነዚህ ነገሮች በደንብ ልታውቋቸው ይገባል ማለት ነው። እነዚህ ቫውል ሌተሮች ደግሞ ቫውል ሌተርስ አር ዲቫይድድ ኢንቱ ቱ ቫውል ሌተርስ እነዚህ ተነባቢ ፊደሎች ማለት ነው። ቫውል ሊተርስ ማለት አር ዲቫይድድ ማለት ቅድም ነግባችሁ መከፈል ወይም ደግሞ ከሁለት መከፈል ነው። ዲቫይድድ ኢንቱ ቱ በሁለት ይከፈላሉ። ሳች አስ ይላል። ሳች አስ ምንና ምን ተብሎ ተከፈሉ አለ? ሎንግ ቫውል ኤንድ ሾርት ቫውል። አያችሁት? እነዚህ ቫውል ሊተሮች እነዚህ እንግሊዘኛ ቫውል ብለን የምንጠራቸው ፊደሎች በስንት ይከፈላሉ? በሁለት ይከፈላሉ። እዚህ ጋር ዘስ ቫውል ሌተርሳል ቫል ሌተርሳ አር ዲቫይድ እንትቱ ሳች አስ ሎንግ ቫውል ኤንድ ሾርት ቫውል። ሎንግ ቫውል እና ሾርት ቫውል ብለን በሁለት ከፍለን እናያቸዋለን። ሎንግ ቫውል ማለት ምን ማለት ነው? ሾርት ቫውል ማለት ማለት ነው? በሚለው በክፍል ሁለት ጠብቁኝ፣ እጀላችሁ መጣለሁ። ይሄ እዚህ ላይ ግን በደንብ አድርጋችሁ እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ዋናው የትምህርት ክፍላችን ሾርት ቫውል ሎንግ ቫውሎች ወይም ደግሞ ቫውሎች ስለሆኑ እነዚህን ጠቀሜታቸውን፣ እንዴት እንደምናነባቸው፣ እንዴት ፕሮናውንስ እንደምናደረጋቸው በቀጣይ ቪዲዮ እየላችሁ መጣለሁ። መልካም ጊዜ፣ መልካም ቆይታ። ቪዲዮው ለሁሉም ይዳር ዘንድ ላይክ፣ ሼር ና ሳብስክራይብ ማድረግ እንዳይዘነጋ። አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ቃል